ይህ ወቅት በሀገራችን ኢትዮጵያ በቢሾፍቱ ሆራ አርሰዴ የእሬቻ በዓል ለማክበር የተሰበሰቡ የኦሮሚያ ወጣቶች በሰዓቱ የነበረውን የኢህአዴግ አመራር ገርሰው ለመጣል አህዱ ብለው ትግላቸውን የጀመሩበት ወቅት ነው። በዓሉ እየተከበረ በነበረበት ሰዓት በድንገት አንድ ወጣት ወደ መድረኩ ሮጦ መውጣት፣ ማይኩን አነሳና ዳውን ዳውን ወያኔ ዳውን ቲፔለፍ ማለት ጮኸ። ይህን ጊዜ ነበር ሙሉ የኦሮሚያ ወጣቶች ብሶታቸውን ስለተናገረላቸው በደስታ እነሱም የተቀበሉት ግን ከዚች ጥቂት ንግግር በኋላ ጣቱ የነበረው የአገዛዙ መንግስት የወሰደው እርምጃ በህዝቡ ትልቅ ጠባሳን ጥሎ አልፏል። በዙሪያም እንዲሁም ሬቻ በአዲስ አበባ እንደተከበረ ስለሚለው እና የኦሮማራን ድንቅ አንድነትና ህብረት በዝርዝር አስቃኛቸዋለሁ። ተወዳጁ የሀገራችን ሙዚቀኛ የሆነው አርቲስት ያሬድ ነጉ ከኦርቶዶክስ ወደ ምንፍቅና እንዳመራ በርካታ የፕሮቴስታንት ኮንቴንት ክሬተሮች እየተናገሩ ሲሆን አሁን ያሬድ ነጉ ወደዚህ አቅንቶ ሆኖ ስለሚለው መረጃዎችን አጋራችኋለሁ። እንዲሁ በአንድ ግለሰብ ወንድማችን ሶሻል ሚዲያ ላይ የተሰነዘረ ትችት ነው። ቪዲዮን አይተን እንመለስ። የማይጠጣ እንዴ? ከጠጣስ ኦርቶዶክስ ሆነ ብትጠጣ ማንም የሚጠይቅ ለእኔ እስር ቤት ምንድን ነው? እየተካሄደ ያለ እስር ቤት እንገባ ነው እዞቻችሁ እንዳያችሁ ተወዳጁና ታዋቂው የሀገራችን የስታንዳፕ ኮሜዲው ፈርቅ ዳጅ ኮሜዲ መለሰን ከሰሞኑ በዮኒጓያውና ይጓየውና በመሰል ምናፍቃን በኦርቶዶክስ ላይ አላስፈላጊ ስም ማጥፋት አባቶችን በመጋበዝ እንዲህ ከእውቀት ነፃ ሆኖ ለሚናገሩ መልስ እየሰጣቸው ይገኛል። ታዲያ ይህንን ተከትሎ ኮሜዲ አንሸቱ መለሰን ዩኒ ማኛና በውጭ በተቀመጡ ቱጃር ሊተሪስቶችና ፕሮፌቶች ገንዘብ በመደብ እሸቱን ዘብጥ እያወርደነዋል እያሉ ሲሆን በዙሪያም ዝርዝር መረጃዎችን አጋራችኋለው። እውነታውንም ትረዳል ትወዳላችሁ ሰላም ሰላም፣ በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደና ነኝ፣ ቸሩ መድኃኔዓለም ይመስገን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደሉት ቪዲዮ ከተማ ማለት መንገድና ፎቅና ህንፃ ማለት አይደለም፣ ሰው ጭምር ነው ውስጡ ያለው የግድ መነሳት ካለባቸው የምታነሳቸው ከሆነ ይላል ማስተር ፕላኑ ላይ መልሰህ የምታሰፍራቸው ሜትር ሬድየስ ነው። ይህ ማስተር ፕላን በአዲስ አበባና ዙሪያዎቿ በሚገኙ የኦሮሚያ ክልል ከተሞች ላይ ከፍተኛ ቁጣ እንዲቀሰቀስ ያደረገ ነበር። እቅዱም እንዲህ ነው። በአዲስ አበባና ዙሪያ የሚገኙ የተለያዩ የኦሮሚያን ገበሬ በቂ የማይባል ካሳን እየሰጡ ከመሬቱ በመለየት አዲስ አበባን የማስፋፋት ዘመቻቸውን እየቀጠሉበት ወቅት ነው። ይህ ድርጊት በመላው በሀገሪቱ ላይ ለሚገኙ የኦሮሞ ወጣቶችን በእጅጉ ያስቆጣ ሲሆን፣ በሰዓቱም ለነበረው የቲፒኤልፍ ውድቀትም መንገድን ያበጀ ነበር። ታዲያ በአንድ ወቅት ላይ የኦሮሚያ ህዝብ እሬቻን በዓል ለመክበር ከፍተኛ ቁጥር ያለው ህዝብ በቢሾፍቱ ሆራ አርሰዴ ከትሟል። የህዝቡ ብዛት ጠጠር መጣያ እንኳን የለም ያስብል ነበር። ታዲያ በዓሉ በሰላም ተከናውኖ ባንድ መድረክ ላይ የተለያዩ አርቲስቶች በተጋበዙበት ቦታ ላይ በድንገት አንድ ያልታሰበ ክስተት ተፈጠረ። አንድ ወጣትም ወደ መድረኩ ተፈትልኮ መሮጥ፣ የዘባኞች የተቀመጡን ማይክ ያነሳና እንዲህ ይላል። ታዲያ ከዚያች ቅጽበት በኋላ ከላይ ከባለስልጣናት ተደውሎ እርምጃ እንዲወሰድ ታዘዘ። ከዚያ በኋላ የተፈጠረው ነገር የብዙዎችን ልብ የሰበረ ሲሆን ብዙዎችም በዛ ክራውድ ውስጥ ሆነው ነፍሳቸውን ለማትረፍ በሚያደርጉት ሩጫ ወደ አንድ ትልቅ የተቆፈረ ጉድጓድ በመውደቅ ከፍተኛ ጉዳትን አስተናገዱ። በኋላም ትግሉ በመላው ኦሮሚያና በአማራ ክልል ተስፋፍቶ ኦሮማራ በሚል ስያሜ የሁለቱ ክልሎች ጨቋኝ ነው ያሉትን አገዛዝ ለመጣል በአንድ ላይ ተጣመሩ። በኋላም ትግሉ ተሳካና የስልጣን ሽግግር ተደረገ። ከዚያ በኋላ ነበር

ወዲያ በእሬቻ ጉዳይ በርካቶች እየተነጋገሩ ሲሆን ብዙዎችም እሬቻ ሲደርስ በአዳም ልኮ ነው ሲሉ ቢደመጡም ዶክተር ሌቺሳ ግን እነሱ የፈለጉትን ይበሉ፣ እኛ ግን የጨለመውን ግርማ ገፎ ለብርሃን ሰዓት ላደረሰን ሰማያትን ያለመሰሶ ምድሪቱንም ያለመሰረት ላጸናው አምላካችን እግዚአብሔር ምስጋና እናቀርባለን ሲሉ እንዲ ለሚሉ ሰዎች ሀሳባቸውን ውድቅ አድርገዋል። እናንተስ በዚህ ዙሪያ ምን ሀሳብ አላችሁ? ሌላው ነገር የብፁዕ አቡነ ሳዊሮስ በእሬቻ ባለ የመገኘት በርካታዎችን ያስቆጣ ሲሆን እሳቸውን ጨምሮ የሌሎች ቤተ እምነት ከሙስሊሙ ሼዎች ከፕሮቴስታንቱም ፓስተሮች ተገኝተውበታል። በዙሪያም ብዙዎች ለሁለት በመከፈል እንዲህ ሲሉ ይደመጣሉ። አቡነ ሳዊሮስ ቤተ ክርስቲያናችንን አይወክሉም፣ የመንግስት ተላላኪ ናቸው ሲሉ ገሚሱ ደግሞ አባቶችን እንዲያታቃሉ እሳቸው የሄዱት ፈጣሪያቸውን ለማመስገን ነው። ከመቼ ጀምሮ ነው መስቀል ተይዞ ሰጣን የሚመለከው ሲሉ ትደምጠዋል። የእናንተ ሃሳብ ምንድን ነው? ከታች ጻፉልኝ። እንዲሁ በአንድ ግለሰብ ወንድማችን ሶሻል ሚዲያ ላይ የተሰነዘረ ትችት ነው። ቪዲዮን አይተን እንመለስ። የማይጠጣ እንዴ? ከጠጣስ ኦርቶዶክስ ሆነ ብትጠጣ ማንም የሚጠይቅ ሳክረ ብትሄድ ኖርማል ነው ለእኔ። እስር ቤት ምንድን ነው እየተካሄደ ያለ እስር ቤት ገባ ነው ዮኒ ጓያ ወይንም በቅጽል ስሙ ስስት ፕሮማክስ ኮሜዲያን እሸቱ መለሰን ዘብጥያ እንዲወርድ አድርጎታል። እንድላችሁን የምጠብቁት ገለል በሎዲያ እውነት ውስ አይደለም። ይሄ ተራ የጓያው ፕሮፓጋንዳ ነው። ጓያው ያልተወነበት ማለት የለም። እንዳየሩ ጸባይ አንድ ጊዜ ኦሮሞ፣ ሌላ ጊዜ አማራ፣ ትንሽ ቆይቶ ደግሞ ትግሬ። በሃይማኖት ስትመጣም አንድ ጊዜ ኦርቶዶክስ፣ በሌላ ጊዜ ደግሞ ፕሮቴስታንት፣ ደስ ያላለው ቀን እንደብሩ መጠን እስልምናን ተቀብሎ ብቅብ ማለት የሰዎችን ትኩረት ለመሳብ ብዙ ይደክማል። ታዲያ ከሰሞኑ የኦርቶዶክስ ዶክትሪን ማይለን ይላል በማለት ስም የማጥፋቱን ስራ እየሰራ ሲሆን በዚህም ታዲያ ኮሜዲያን እሸቱ መለሰ ለሱና ለመሰሎች የሚሆን ተመጣጣኝ መልስ ይዘው በመቅረብ አባቶችንም በመጋበዝ አንድ ደስ የሚል ፕሮግራም መጀመራቸውን ተከትሎ ጓያው የቆየውን የእሸቱ የአልካትራዝ እስር ቤት የሰራውን ቪዲዮ በመቆራረጥ እሱ እንዳሳሰረው እና ከዚህ በኋላም ፎቶ ከለጠፈ አለቀውም ሲል በቀጥታ ስርጭቱ ሲደነፋ ይታያል። የሽሮ ድንፋታ ከሳቱ ወረዳ እስክትበላ ነው። ና ጓያው ብትረጋጋ የተሻለ ነው።

በዚህ በማህበራዊ ድረገጽ የማይቀናበር ምናለ ወገኖች ከሰሞኑ ሲዘዋወር የነበረው ይህ ያሬድ ነጉ ቪዲዮ ከሌላ ቪዲዮ ላይ ቆርጠው ማምጣት የፕሮቴስታንት መዝሙርን እንደዘመረ በማድረግ ያሬድ መጣልን እያሉ ሲፈነጥዙ ቢታይም እውነታው ግን እሱ አይደለም። በብር መውሰድ ሲያቅታቸውና እል ያሳዛቸውን ሴሌብሪቲ እንዲህ በምትመለከቱት መንገድ እያስመነፍቁታል። ይህ እጅግ በጣም ያሳዝናል። እንዲህ የምታደርጉ ሰዎች ከድርጊታችሁ ተቆጠቡ። በቀናዋ በቀደመችው መንገድ ኦርቶዶክስ ላይም ተመላለሱ። የመጨረሻው መልዕክት ነው።